አንተ ያማህል፣ እዚህ በቃ የምቀመጥ አልፈልግም። ሰው እያየሽ ሰው እያየሽ ለምንድን ነው ሰው እያየሽ? ቆይ እኔ ልሄድ ነው። ከፈትከው ተጠጣ ፈገርኩ አታ ወርዱ ይላ አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ እንዴት ናችሁ ሰላም ናችሁ ከኛ ጋር ሰላም ነው አልሐምዱሊላህ ያው ብዙ ጊዜ ጠፍተናል እና ዛሬ እንግዲህ መተንላችኋል በዚሁ አጋጣሚ ሳዳንም ላዝናናት ብዬ ነው ዛሬ እንግዲህ ዣት የመጣሁት። ምን አሰብሽ ዛሬ ስራን ማለት ሰላም አለይኩም እንዴት ናችሁኝ ያለና አልሐምዱሊላህ ደህናነን ያው እንግዲህ ጠፍተን ነበር። ስለ ጠፋ ላይክ አርጉን በመጀመሪያ፣ ምክንያቱም ቪዲዮአችን ለብዙ ሰው ስለማይደርስ እና ዛሬ አምቻችተን ልን መተናል ብቅ ብለናል። እየተዝናናን እየተዝናናን ነበርና የቪዲዮ ሐሳብ ምንድነው ግን ገብቶሽ? አይ እየተዝናና ነው። ለምን እየተዝናና በዛውን ቪዲዮ አንቀርጽም ብለን ነው። ጥፋት ለምን አንዘልቅም ብለን ነው። ዛሬ እንግዲህ ይመጣል እና እንደማታሳፍሩን ተስፋ አደርጋለሁ። ላይክ በማድረግ ጀምሩት ጀምራ፣ ላይክ አድርጉት። እሺ በቃ አሁን ካሜራውን አጥፋውና ወይስ ኖርማል ነው? በቃ እንደዚህ ወክ እያደረግን ምህል ምንድነው ቀረጻችን? ምን ቀርጸው ያን እየተዝናናን ካላዝናናሽ ነው። ወስ እጂ ዛሬ በቃ ፎቶ እንነሳለን እዚህ ቦታ የመጣ ነው። ዛሬ ፎቶ ለመነሳት ለመዝናናት፣ እኔ ፎቶ አነሳሻለሁ አንቺን። በቃ ባክግራውንድ እየፈለግን ዛሬ በቃ ፎቶ መነሻችን ቀን ነው። ዛሬ ያው እኛ የምንዝናናበት ቀን ነውና ዛሬ በቃ ፈታ ባይ እንደውም ለምን ከዛ አልጀምርም? እሺ በዚህ አጋጣሚ በነገራችን ላይ ንፋሱ በጣም ኃይለኛ ነው፣ ግን ቆንጆ ነው። ሙቀት ስለሆነ ያኔ ጥሩ ነው፣ ግን ያው ሻርቢ ቢወልቅም እቆርጠዋለሁ እንጂ በጣም ሀይ ነው ንፋሱ ማለት ነው። ቀስ ብለን እኮ የምንሄደው ዛሬ። ለምን ፎቶ አታነሽኝም? ፎቶ ምነው፣ አንተ እንደ ሴት መኪና ታፈቀርክ እንዴ? የሰው መኪና። እሺ፣ ወደ ላይ ከፍ ብሎ ብዙ አትጠጋም ቦታ። ምን እያደረክ ነው? እሺ፣ በቃ ሌላ አረንጓዴ ቦታ እንሄድ እና እዛ እንነሳ

ኛ በዚህ ባረንጓዴ ሆኖ ነው የሚሆነው። እሺ፣ ለዛ አንዴ ብቻ አንዴ ብቻ ብለሃል። እሺ፣ ተስተካከለ እንጂ ፎቶ አንሽ ብሎ እኔ ቢመጣ ማለት ነው። ፎቶ አንሽኝ ነው እንጂ ያለኝ። እኔ ልጁን አላውቀውም ነው። ለምን እንደሱ እንደሱ ታደርጋለህ?

ይቻምራኑ እንዳሁን ሰውዬ፣ እኔ ልሄድ ነው። ኧረ አረ በጣም ባለ ከአንተ። አረ ነውር ነው። ተሄዳለህ አሁን ለመዝናኛ ቦታ አካሄድም። አንተ አሁን የሰው መኪና እንደ ታርገ ነው የከፈከው። አልነካትም፣ አልነካትም ቻው። ምን አገባኝ እኛ አልሄድም እንደ አንተ ያመሃል እንደ ያመሃል ነው። አወል ልዝናና ነው የመጣሁት። እንደዚህ እንሄድ መጣብህ

ጣ እስኪ በመጣብህ ሳችምንድን ነው መልሳችን? በቃ ችግር የለውም። እኔ ላ ዝናነሽዝናናሽ ብዬሽ አይደለ እና በሰው መኪና ችግር አለው ልጁ የለም። ቁልፉ ቁልፉ እሱ ይሰራል። እየጨረነው ባለቤትህ። ቆይ ቆይ እስኪ የለም እኮ ሰው ጭር ያለ ነው። በቃ የእኛ ነኝ መስላችሁ እዛ ዝር ብለን እንጣ፣ እዛ ዝር ብለን ብቻ እንጣ ል ንል እንደ የሰው መኪና እኮ አስጨነቅኸኝ። ሰው ሳይመጣ ነው የሚመለሰው። ለምን ምን ችግር አለው? ልክፈትልሽ። ተወርጃለሽ እና ለዝናናሽ ብዬሽ ነው ያመጣሁልሽ አይደለ? ልጁ የለም። ይኸው ተዝናናን አሁን። ማንም ሌላ ነገር አይደለም። የሰው መኪና ምን ችግር አለ እኮ መዝናናት አይደለም። አሳቀከኝ። አሁን አሁን መጣ አየን እያልኩኝ ከዚህን እኮ ታዲያ ኖርማል ነው፣ ምንም ችግር የለውም። ቦክስ የሰጡ ነበር። አሁን እዚህ ወርደን ግን ይጠፋቸው ምን መልሽ እንደምሳሌ ተደብቆ እያየን እንደሆነስ አንተ ስከሄድ እኔ እንግደለኝ ሀ የሰረጉት ነው። እዛዋ ቁሚ ያልንጣ በቃ እኔ አንቺን ለማዝናናት ነው፣ በእግራችን ፀሐይ እንዳይመታሽ ብዬ ነው። አንተ መዝናናት አይደለም ማሳቀኝ፣ በጣም ነው ያሳቀሽ። ምን ችግር አንተ ሳይክል እንኳን ቢሆን እንደው ንገረው አንስቼ ነበር። ይቅርታ